ወንጀልን በመከላከልና በመቆጣጠር ደህንነቱ የተጠበቀ ዜጋ ብሎም ሰላማዊ ጸና ከተማ ማስቀጠል የአዲስ አበባ ፖሊስ መምሪያ ተቀዳሚ ተግባር ነው። ጠቅላይ መምሪያው የ2018 የመጀመሪያ ሩብ ዓመት አፈጻጸምን በገመገመበት ወቅት ለኤሜን ማብራሪያ የሰጡት የመምሪያው አዛዥ ኮሚሽነር ጌቱ አርጋው በሩብ ዓመቱ የመዲናዋን ሰላም ያጸኑ ተግባራት ተከናውነዋል ብለዋል። የአየር ንብረት ለውጥ የኢንተርናሽናል ሚቲንግ ነው ኮንፈረንስ ነው ኮንቬንሽን ሴንተር በዚህ ውስጥ ወደ 25 ሺህ እንግዶች መጥተዋል። ከተሞቻችን ሌሎችም የአፍሪካ ካሪቢያን የጋራ ጉባኤ ነበረ። አፍሪካ ህብረት አካባቢ በኮንቬንሽን ሴንተር በማዕከላትም የተደረጉ ስብሰባዎችን ጨምሮ እንደዚሁም እሬቻ ነበረ። በርካታ ሚሊዮኖች የታደሙበት የመስቀል በዓል ነበር። አዲስ አመት ነበር። የጳጉሜ ቀናት ነበር። የህዳሴ ግድብን ተከትሎ የተደረገ የአደባባይ ሰልፍ ነበር። እነዚህ በሙሉ በቅድመ ዝግጅት ቀድመን በወንጀል መከላከሉም አጠቃላይ ህዝብ ያሳተፈ እነዚህ ሰላማዊ ሆነው እንዲጠናቀቁ ይህም መነሻ አርገን እነዚህ በዓላት አንዱ የሩብ አመቱ ስኬት ነው ብለን የምናስበው መምሪያው፣ መዲናዋን የሚመጥን የጸጥታ ስራ ለማከናወን የሚያስችል የአሰራር ስርዓትን በመዘርጋትና ቴክኖሎጂን በማበልጸግ አገልግሎቱን ተደራሽ ለማድረግ ስለ መስራቱም አንስተዋል። ከተማ ውስጥ ያለውን የወንጀል መከላከል ስራ ይበልጥ ውጤታማ ለማድረግ ማንዋሊ የምንመድበው የፖሊስ ኃይል እንደተጠበቀ ሆኖ በቴክኖሎጂ መቆጣጠር በሚያስችል ደረጃ በሁሉም ክፍለ ከተማ ህዝቡን አሳትፈን ከ1500 በላይ የሲሲቲቪ ካሜራ በተለያዩ ለወንጀል ስጋትና ተጋላጭ ናቸው ወንጀል ይፈጸምባቸዋል ብለን ባጠናናቸው ቦታዎች እነዚህን ካሜራ በመትከል በቀጥታ በየጣቢያው በመምሪያውና በማዕከላት ቁጥጥር ይደረግባቸዋል። በዚህ ምክንያት አንዳንድ ቦታ ላይ ወንጀል ሳይፈጸም እጅ ከፍንጅ ይያዛል። አንዳንድ ቦታ ላይ ደግሞ ወንጀል ከተፈጸመ በኋላ ተጠርጣሪዎችን የምንይዝበት ጥሩ እድል ፈጥሯል። ጌታ አካባቢ የህዝብን የአገልግሎት እርካታ ከፍ ማድረግ የመምሪያው ተልኮ መሆኑን ያነሱት ደግሞ የክፍለ ከተሞች የመምሪያ ኃላፊዎች ሲሆኑ ከግምገማው የተገኙ ውጤቶችን ማስቀጠል፣ ክፍተቶች ላይ በትኩረት መስራት የቀጣይ የቤት ስራቸው ስለመሆኑም ይገልጻሉ። አለም ምን ትመስላለች? አፍሪካ ምን ትመስላለች? ምስራቅ አፍሪካ ምን ትመስላለች? ከተማችን አዲስ አበባስ ምንድን ነው የምትመስለው? ምንድን ነው የሚያሰጋት የሚል በደንብ የተተነተነ በደንብ የተበተነ በደንብ የተስተካከለ ለሁሉም የስራ ክፍል ምቹ በሚሆን መንገድ ወንጀል የቀነስንበትና የከተማችን ሰላም ላይ ትልቅ አስተዋጽኦ ያበረከትንበት ወቅት መሆኑን ነው የተረዳ ነው። ምርመራ ስራችን ነው። የምርመራ ስራችንም ከተቀመጠው በላይ ነው የተሰራው። ወደ 92 ፐርሰንት አሳክተናል። ምርመራችን ላይ ግን ከአገልግሎት አሰጣት አንጻር ገና ያልደረስንባቸው ችግሮች በቀጣይ የሚፈቱ ችግሮች እና በአሰራርም በቴክኖሎጂም ታግዘን እነዚህን ችግሮች ለመፍታት ደሞ በቀጣይ ትኩረት ማድረግ እንዳለብን በደንብ ገምግመናል።